ይልቁንስ ይህ ላንተ ትልቅ ክብርህ ነውና እንዲሁ አትመልሰው። ትልቅ የሆነ አጋጣሚ ነው፣ ቸርነትህን የምታሳይበት ለወንድምህ ያለህን ትልቅ የሆነ ክብር ይፋ የምታወጣበት ወሳኝ እድልህ ነውና በመልካም ፊት ተቀበለው፣ በፈገግታ ጋብዘው፣ የተጨነቀው ልቡን በተስፋ ሙላው። ከዚህ በፊት ስጠብቀው እንደነበረ እንዲገምት አድርገው። ከእሱ ጋር ትንሽ ተቀማመጥ። የወዳጅነት የመዋደድ ክብርን ስጠው፣ ጆሮ ስጠው፣ በትኩረት ስማው። ከውዱ ወቅትህ ቆርሰህ አካፍለው ምንም ሳትሰለጅ ተቀማመጠው ይህን ሁሉ ታረ ስታደርግ ኻሊሰተን ተርጁ ቢሃ ወጅህ አላህ ንጹሕ አድርገህ ለአላህ ስብሓነሁ ወተዓላ ብለህ የምትሰራው ነገ የውመል ቂያማ አላህ ከብዙ ችግሮችህ እንዲገላግልህ ነይተው። ይህ ነው ትልቅ የሆነው ያንተ ድል የሱ እርዳታ። ጥያቄህን ከሰማህ በኋላም በፍጥነት እንደሄድ አታድርገው። የምትችለውን አድርግለት። የተሰበረ ልቡን ጠግ ነው። ጋብዘው፣ አክብረው። ከልብህ የሆነን ክብር ካንተ ጋር እንዲቆይ ችክ ብለህ ተጫ ነው። አብረኸው ሻይቡና በለው። ጭረታውን አስወግድለት። ውዴታህን ከልብህ እንደሆነ አንጸባርቅለት። እንደዚህ ነው እንግዲህ የአላህ ስብሓነሁ ወተዓላ ውዴታ የሚሹ ልቦች የሚሰሩት፣ የውስጣቸውን ቆንጆነት የሚያሳዩት ልክ እንደዚህ ነው። ክብር፣ ቸርነት፣ ክፍት የሆነ ልብ በኢኽላስ የሚሰጥ ስጦታ